በዚህ ዓለም ላይ በጣም ውዷ ውድ ነገር ቢኖር እናት ነው። እናት እናት እናት አሏ ስማ ነሳነሰው ሰማይ እና ምድር የምታህለውን ሰው አለ እና እንግዲህ ትናንትና አይታችኋል ማለት ነው ሩታን ፍራንክ እናደርጋለን ብለው እናት እናቶቿ ማለት ነው እህቷ እያረጓትን ነገር አይታችኋል ማለት ነው። ስለዚህ ያውም አባትዮ እንግዲህ ማለት ነው አባት ነው እና ያው አባትዮ ለምን ይዞብኝ ሄዴ ብላ የሆነችውን ነገር እንግዲህ እናንተም ታውቃላችሁ። ላለኝ እና እናትሻ መትኑር ላለኝ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድ ውድ ውድ ውድ የተከበራችሁ የሀያት ቤተሰቦች እንዴት ናቸው? ደና ናችሁ? ንገር አልሐምዱላ። እና እንግዲህ በቻ እናት ያው ሺ ዓመት ትኑር እያላቸው ማለት ነው። እናትና አባት አሏት ሁነ እና በጣም በጣም በቃ ሩታ የሆነችውን ነገር አይታችኋል ማለት ነው። እና እናት ይገባል፣ ይገርመኛል ማለት ነው። ገራሚ ነገር ኖላቸዋለኝ ያው ምንም ማድረግ አይቻልም። ፈጣሪ እንግዲህ አላህ እንግዲህ የሚያናይቱን ልጆቿን አላህ ያሳድግላት እውነት ማለት ነው ሀቂቃ እና አንዴ አንዴ ማለት ነው እናት ትዝ ስትልኝ የሆነ ስሜት ይሰማኛል እና አላህ መጨረሻችሁን አላህ ያሳድግልሽ አድርጎ ደግሞ እንግዲህ አንቺን እናቴ እናቴ የሚል ያርግልሽ እና እናት ማለት ልዩ ናት እናት ማለት ከሁሉም በላይ ናት። እናት ማለት ሚስጢር ናት። እናት ማለት ሕይወት ናት። እና በጣም ነው ያን ትናንትና ሩታ እንደዛ ስትን ሳያት አንጀቴን እንትን አለችኝ ማለት ነው ለምን ይመስላችኋል? ያን ነገር ያም እኮ አባት ዘንድ ነው የሊሆን ልጅን ልጅን ልጅን በቃ እነሱ እኮ ኧረ ወላክዮ ለምናምን ምንም አልመሰለች። በቃ እሷ ብቻ ናት ከላስ እነዛ ለልጅ የምትኖረው ህይወቷ በቃ እንዲሁን ስፍስፍስፍ ስት እና ያው እንግዲች በጣም ተሰፈሰፋ ችላቸዋለኝ። ለእናት ማለት ሁሉ ነገር ናት። እናት ማለት ጓደኛ ናት። እናት ማለት ሚስጥር ናት። እናት ማለት እኔ ምን ልበላችሁ ሁሉ ነገር ናት።

ምን ሊያጠፋው ነው ምንድንንት ሊለው ነው እያለኝ በቃ ብሬች ማለት ነው እና አሮታ እነሱ በጣም በሀይለኛው በማይነካው ነገር ነው የመጡብሽ ማለት ነው አንቺ በቀድም ስራንክ ስታደርጊ እነሱ ግን አሁን በማይመጣው መጥተው እዳሽን አሳዩሽ አየሽ ስለዚህ አንቺ ይሄ ማድረግ የለብሽም ማለት ነው እነሱን አታህሊያቸውም ለማለቀስ ካልሆነ ያው አለቅሳለኝ ብለሽ ካልሽ ሂጅበት። ነገር ግን እነሱን አትችያቸውም። ብድር በብድር ይልሃል። ይሄ ነው። አንቺ እነሱ ላይ ተጫውተሽ ልቀሪ። አየ። ስለዚህ ለምን ለምን አስፈለገ፣ እና ደስ ይላል። ምክንያቱም ብድር በብድር የሚለ ነገር ይህነው እና ማለት ነው። ብድር ዋን በብድር ሲመለስ ደስ ይላል። አንቺ እንዲዛ እንዳስጨነሻቸው መንድን ሲያይ ስትይ እነሱ ደግሞ እኛም ገባቸው ነው። ስለዚህ ያማለ ይህ የማለ ማለት ነው ያማለ የማለ ያተር ገለባ ነው። እኔ እንትን ነው የምለው ያንኑ ብቻ ነው አለ እና እናንተ እንዲዛ ከማረግ መቆጠብ ይገባል። ደውሮትዬ ካልተቆጠብሽ ግን አሁንም በማይመጣው ነገር አረኔ እንደውን ላይ በማይመጣው መጥተውብሽ ያን ጨረጨሮች ማለት ነው። ቀማሽዋ እና በጣም ደስ ትላላችሁ። አብሶ እህትሽኒ እህትሽ በጣም ምስኪን የሆነች መድሬ በጣም እንደ ደስ ምትልናል። በጣም ታምራላችሁ። ግን ይጨመርልሽ ነው ምለው አንቺ እንዳቃጠልሻቸው እነሱ ማቃጠል ይኖርባቸዋልና ይጨመራል። አንሶሻም ነው ምለው እኔ አሁን ደግሞ ያው ግን ይዘወተው እቤት ውስጥ ግን እኮ ትንሽ ነው ያደረጉሽ። በቃ አልጨከኑም። ለምን ትንሽ እንኳን ያንጫጩሽም ግን አልቻሉም። እውነት አልቻሉም። እና ነው እንጂ ትንሽ አንጭርጭሮች በሆን ጥሩ ነበር። ግን ያው አይወደሽ ምስኪን ስለሆነ እጃ አልቻለችም። ና ስትይባት በቃ አያላ የእህት ነገር እናት እኮ ናት። አንገፋ እህት እኮ ማለት እናት ናት። እና እናት በልጅ ስለማይጨክን ለዛ ነው የተውሽኝ ነው ትንሽ አርገሽ የሆነ ጥሩ ነው ላሉ እንዴ ለምልሽ ከተለምልሽ እኛ ከእናትሽ ጎንንን ይሄ ነው እቂ ከእናትሽ ጎንንን ጎንንን ከእህትሽ ጎንንን ማለት ነው እንደውም አርጉ ነው የምንላቸው እኛ እና ሮትዬ እንወዳችኋለን። ደስ ትላላችሁ። እምልህም እንጨረጨሩሽ እኮ ቆይማ ሮታ ማለት ነው። አንቺ ብቻ ነሽ እንደ ልርሽው ግን እኮ እንዴ አንቺ እኮ ልጁ ብቻ ዬ አንቺ ብቻ አረግሽው እኮ እን በቃ አብርሽን እኮ ከደሽው ምን ነው እንዴ እንደ ዝም ብለሽ ከነፋስ ያመጣሽው መሰለሽ እን እውነት አንዳንዴ በጣም ስናበዛው የሚያስጠላ ቦታ አለው እና ያስጠላል። ሀቂቃ ማለት ነው። ግን ያው ትንሽ ትንጨረጨር ደግሞ ደስ ይላል። ግን ያለሽ ፍቅር ለልጅሽ የተለየ ነው። እውነት የተለየ ነገር ነው ያለሽ ማለት ነው ከልጅሽ ጋርና ያው ፈጣሪ ጠብቅልሽ እንላለን። ዋናው ነገር ፈጣሪ ጠብቆ ሲያርግልሽ ነውና፣ እሱ ያሳድግልሽ፣ እሱ በጥበቡ ያሳድግልሽ። እናቶች ናቸው ደግሞ እናቶሽን ያው ኖሮልሽ ነው ምለው እና ቤቢ ኖሮ ነው። ሁሌ ፈታ መትዩ ነው ፈጣሪ ይጠብቅላችሁ። ነት ይህነው እናት ማለት ኮ ወይ እናት እኮነት እውነት፣ እናት እኮ በምን ላይ ምንም የማትገኝ በዓለም ላይ የማትገኝ እኮ ልዩ ስጦታ ማለት እናት ናት። እውነት እናት አረብ እናት እናት እና እናታቸውን ፈጣሪ ይጠብቅላችሁ ላለው እና አሁን ደግሞ ትንሽ ግን አሳንሰውሻል ሰውሻል አብረሽ ይህን ነገር እንደው አብረሽን እኮ በቃ እንዲሁ ለምን እና ሊያጠባው ነው እንዲህ ምናምን?

እኔንም ላይክ እና ሼር አድርጉልኝ፣ አበረታቶኝ እና ላይክ እያደረጋችሁ እኔንም አበረታቶኝ እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ለምን እኔን አታበረታት? ግን እስካሁን ድረስ እኮ ዩቱብ አልሸርትልኝም፣ እነት የምነግራችሁ ማለት ነው። ዩቱብ ውስጥ አሁን አልሸርትልኝም፣ እንሸርትልኝ አድርጉልኝ እላችኋለሁ፣ እና ላይክ እና ሼር አድርጉልኝ።